ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ ልናወራበት የመጣሁት ጉዳይ ምን እንደሆነ ታውቃላችሁ? ቫይታሚን ነው።

ቫይታሚን ሲባል ዝም ብሎ ማንኛውን ማየት መልቲቫይታሚን ሳይሆን ሜታይለትድ የሆነ መልቲቫይታሚን ነው ለሰው ልጅ የሚያስፈልገው። ስፔሻሊ ይሄኛውን ላሳያችሁ እና ይሄኛው በጣም ቤስት የሚባል ሜታይለትድ መልቲቫይታሚን ነው። ፎርሙላው በጣም ቤስት የሚባል ነው። ላስት ታይም ሳወራ ከኮቪድ ጋር በተያያዘ ሳወራ አላችሁ፣ ጂን ሚቴሽን ያጋጠማችሁ ሰዎች፣ እንደዚ አይነት ቫክሲኔሽን ለወሰዳችሁ ሰዎች የሚጠቅም ቤስት የሆነ መልቲቫይታሚን ነው ይሄኛው፣ ቫይታሚን ማለት ነው። አብዛኞቻችሁ እንዴት ነው ጂን ሚቴሽን ሰው ልጅ የለውም ምናም ብላችሁ ላላችሁኝ፣ በኢንቦክስ ለነገራችሁኝ ሰዎች ያንን ነገር እስኪ ሉክ አፓርኩት ጉግልም ላይ መሄዳችሁ ይሆናል ቻቲ ዝርዝር ላረፍ ኦፕሽን ጉግል ኤምቲኤችኤፍአር የሚባል ኤምቲኤችኤፍአር የሚባል ጂን ሚውቴሽን ነው። ይህ መልቲ ቫይታሚን ካርዲዮቫስኩላርን ስትሮንግ ለማድረግ ይጠቅማል። ከእርግዝና ጋር በተያያዘ ወይም ደግሞ ምንድነው ለማርገዝ ፈልጋችሁ ለመውለድ ፈልጋችሁ ብዙ ጊዜ ፌል ያደረጉ ሰዎች ይሄን ማልቲ ቫይታሚን ሲወስዱ የኦቪሌሽናቸውን ጨምሯል የሚባል ስተዲዎችም አሉ። ከዛ በተያያዘ ደግሞ ሌላ ፕሬግናንሲ ኮምፕሊኬሽን ሜንታል ሄልዝ ዲስኦርደር ኦር ኒውሮሎጂካል ኢሹ የሚያጋጥማቸው ሰዎች ቤታለትድ ቫይታሚን ቢወስዱ በጣም ይመረጣል፣ ቤስት ነው። እነዚህ ኢሹዎች ብዙ ጊዜ የሚመጡት ከምን ጋር በተያያዘ መሰላችሁ? ከጂን ሚውቴሽን ጋር በተያያዘ ነው። ያልኳችሁንም ጂን ሚውቴሽን ሄዳችሁ ጉግል አድርጉት ማለት ነው። ሲቀጥል ቤስት መስትሀፍ ከምለው ነገር ኤች ቱ ሃይድሮጅን ዋረር ነው። ኤች ቱ ኢን ላይት የሚባለው ሃይድሮጅን ዋረር ለሰው ልጅ በጣም በጣም ቤስ ተጠቃሚ የሆነ ነገር ነው። እስፔሻሊ ወደ የምንወስዳቸውን ሰፕሊመንቶች ወደ ብለድ እስትሪማችን አብዞርቭ እንዲያደርግ የሚረዳን አይነት ነው። በታብሌት ፎርም ነው የሚመጣው። አይ ከፍቼ ባሳያችሁ እችላለሁኝ። በታብሌት አይነት ፎርም ነው የሚመጣው። እንደዚህ በታብሌት አይነት ፎርም ነው የሚመጣው። ይሄንን በውሃ በጥብጣችሁ እንደምትጠጡት ኖርማሊ አይ ቴክ አባት ትሪ ኦፍ ዶስ በቀን በጥብጣችሁ በውሃ መጠጣት ትችላላችሁን፣ ባዲያችሁ አብዞርቭ እንዲያደርገው ይረዳል። ሁለተኛ ኦሜጋ ወር ፊሽ ኦይል ምንለው ነው ኦሜጋ 3 ዚስ ኢዝ ዘ ቬሪ ቤስት ዋን። ኦሜጋ 3 ማንም ሰው ፊሽ ኦይል ለባዲው የሚያስፈልገው ነገር ነው ጠቃሚም ነው። EPA እና DHA የሆነ ኦሜጋ 3 ፊሽ ኦይል ነው መውሰድ ያለባችሁ። EPA እና DHA የሆነ ሌላው ዲ3 ከ12 ከኬ2 ጋር 500 አይዩ ዲ3 ዝ 100 ኤምሲg ኦር ዩ ክን ቴክ ኤሪ ኤምሲg። ይሄ ዲ3 እና ኬ የምንለው መድኃኒት ቤታችን ውስጥ ቢኖረን ቫይታሚን ቤታችን ውስጥ ቢኖረን በጣም በስት ነው። ሌላ ደግሞ ያንን የሚወስድ ሰው ሁልጊዜ ማግኒዚየም ሊወስድ ይገባል። አትሊስት 400 ሚሊግራም ይሄ ማለት ነው። ዚስ ኢዝ ቨሪ በስት ናው ከነዚህ ውጪ ከኢለስ ጋር በተያያዙ በጣም ቤስት ናቸው ተብሎ የሚታሰቡ ደግሞ ቫይታሚኖችን ላሳያችሁ። ብዙዎቻችሁ ይሄ በርበን ይሄንን ክሊኒካል ግሬድ የሆነ ይሄ መልቲቫይታሚን ብዙ ጊዜ ስኳር ላለባቸው ስፔሻሊ ታይፕ ቱ ዳያቤሪክ ስለሆኑ ሰዎች የሚመረጥ በጣም ቤስት የሆነ ሰፕሊመንት ነው። እንደሆንም አብዛኞች ይህንን ኮንቲኒየስሊ ከመውሰድ ሜትፎርሚንን የሚወስዱ ሰዎች ያቆሙ ሰዎች እንዳሉ አንዳንድ ጥናቶች ላይ አይቻለሁ። እንደዚሁም ደግሞ ሰዎች የሚናገሩ ሰዎችን ሰምቻለን። ሌላው ደግሞ ይሄ ቲኤምጂ የሚባለው ቫይታሚን ይሄኛው ለምን ጠቅማል መስላችሁ? ሃይ ብለድ ፕሬሽር ላለባችሁ ሰዎች ሃይብረድ ብለድ ፕሬሽር ላለባችሁ ሰዎች እ ዴይ አፕ ቱ 3000 ሚሊ ግራም መውሰድ ይቻላል ይመስለኛል። ሰርቪንግ ሳይዝ ዚስ ዋን ኢዝ 2 ቢካዝ 1000 ሚሊ ግራም ነው። ኤኒዌይ ይሄ ቫይታሚን በጣም ስት ቤስት ቫይታሚን ነው ኤሊቬትድ ሃይ ብለድ ፕሬሽር ያለባችሁ ወይም ደግሞ ኤሊቬሽን የምታዩ ሰዎች ማለት ነው። ሌላኛው ደግሞ አንድ ላቸው የመጣው ጉጉል የሚባል ይሄኛው በጣም ጠቃሚ የሆነ ለኮሌስትሮል የሚሆን ቤስት የሆነ ቫይታሚን ነው ማለት ነው። ይህንን አይታችሁ ከሆነ በጣም ጠቃሚ የሚባል ቤስት ቫይታሚን ነው። ሌላው ነገር ሰው ልጅ ጠዋት ሲነሳ የሰውነታችንን የጎደለንን ሚኒራል አብዞርቭ ለማድረግ የጎደለንን ሚኒራል የሚሰጡን ከሚባሉ ቦጃ ጎልድ ሶልት የሚባል አለ። ቦጃ ጎልድ ሶልት ቢ ኤ ጄ ኤ ጎልድ ሶልት ነው። በጣም አሪፍ ነው። አማዞን ላይ እሱንም አማዞን ላይ ታገኙታላችሁ ቴን አውንስ ዋተር ውስጥ ትንሽ ፒንች ኦፍ ሶልት ያችን ጨምሮ በጥብጦ መጠጣት ለሰውነታችን በጣም ጠቃሚ ነገር ነው። ግን ሞክሩት፣ ሞክሩት ቱ ዘ ቬሪ ሊስት ቱ ዘ ቬሪ ሊስት። ይሄን ሜታይሌትድ ቫይታሚን ስፔሻሊ ቫክሲኔሽን የወሰዳችሁ ሰዎች ብትወስዱት በጣም ይመረጣል ብዬ አስባለሁ። ጂን ሚውቴሽን ላጋጠማችሁ ሰዎች በጣም ቤስት ነው። ሃይድሮጅን ዋተር ኢዝ ቬሪ አልሶ ቬሪ ኢምፖርታንት። ሁሉም ዚጋ ጋር ያሳየኋችሁ ነገሮች በጣም ጠቃሚ ናቸው። ኢት ዳዝንት ሃቭ ቱ ቢ ዘ ኤግዛክት ብራንድ፣ ጀስት ሜክ ሹር ዩ ጌት ዳት ካይንድ ኦፍ ቫይታሚን ኢን ዩር ባዲ እና መውሰድ የጀመራችሁ ሰዎች ደግሞ እስኪ ይሄንን ለውጥ አየውበት ብላችሁ ንገሩኝ። አትሊስት ኢት ኒድስ ላይክ አ ዊክ ቱ ሲ ዘ ኢፌክት። ሬስትሩም ኤቭሪ ዴይ መሄድ ያጋጠማቸው ሰዎች አሉ። በጣም ከኮንስቲፔሽን ጋር ስትራግል የሚያደረጉ ሰዎች ይሄንን ወስደውት በጣም ቤስት የሚባል ሪዛልት ስላዩበት ነው። ሌሎችም ሪኮመንዴሽኖችን ይዤ እመጣለሁ። ከዚህ በኋላ ግን እስኪ ይሄን ወስዳችሁ ደግሞ በራሳችሁ ለውጥ ያያችሁበት ሰዎች ደግሞ ኮመንት ላይ ጻፉና አሁን ኦልሬዲ እየወሰዳችሁ ያላችሁ ሰዎች ኮመንት ላይ ጻፉ። አሁን ደግሞ አዲስ መርጅ የምታደርጉ ሰዎች ደግሞ ኤክስፔሪያንሳችሁን እዚህ ኮመንት ላይ ያስቀመጣችሁ ሂዱ። በጣም ነው የማመሰግነው። ዩ ኦል ሀቭ ግሬት ዳይ